ልንገለበት ይችላል። ልንገጭ እንችላለን። ነው ምንጠቀሙ አህለን ወሰሀለን አሁን ያለሁት ቻይና ነው። ይህኛው ምናልባት የቻይና ቆይታ አራተኛ ቪዲዮ ሊሆን ይችላል። ብርቅ ሆነበት እንደ ይሄ ልጅ ምናምን እያዛኳችሁ መሰለኝ፣ ግን አለቀቀኝም ብርቁ። በቃ ከምወዳቸው ሀገሮች አድርጌያታለሁ ቻይና ለሌት 8 ሰዓት 9 ሰዓት 10 ሰዓት እንደልባችሁ። ሴት ልጅ እንደዚህ ብቻዋን ስልክ ይዛ እየሄደች አጠገቧ ስታልፉ እንዲህ አይደለም፣ እንዲህ አይደለም፣ ጭራሽ አታቆምም። ይሄ የሆነ ነገር ሊያረጉኝ ይችላሉ የሚል ስጋት ራሱ የለም። ብቻ እንደፈለጋችሁት መሆን ትችላላችሁ፣ ህግ አትጣሱ ብቻ። አሁን ያለሁበት ከተማ ኒንግቦ ይባላል። ከነበርኩበት ኢዩ መኪና የሁለት ሰዓት ተኩል መንገድ ነው። እዚህም የመጣሁበት ምክንያት አንድ የመኪና አሬና አለ፣ እሱን ኤክስፒሪየንስ ለማድረግ ነው። ይህ ዝም ብሎ አስፋልት ላይ መንገድ ላይ ምናምን አይደለም። ይሄ የራሱ የሆነ የመወዳደር አሬና አለው እና እሱን ሙሉ ኤክስፒሪየንስ እናደርጋለን። ነገ በጠዋት ወደ ስፒድ አለ ግራ ነው የሚገባቸው። አሁን እዚህ ጋ ምንድን ነው ማነሳው? ማውቀው ማውቀው ምግብ ነው እንጂ ማነሳው ስ እንቁላል እንቁላል ተገኝቷል። ቻይንኛ ስለሚችል እየጠየቃቸው ነው የአሳማ ሥጋ ይጠቀማሉ አይጠቀሙም የሚሉትን። ዛሬ እንደነገርኳቸው የሬሲንግ አሬና አለ ሊንግቦ ሬሲንግ ቦታ የሚባል እና እሱን ለማየት ነው በዋናነት እዚህ ኒንግቦ የመጣሁት። እሱን የሚያሳየኝ መሀመድ አሳየት ብቻ ሳይሆን እዛ እሱም ይወዳደራ ሊጭወታል ና አንዳንድ ነገሮች ይነግረናል። ኒንግቦ ከሌሎቹ ከተሞች ለየት የምትለው በጣም ከአልምምነት ድጋሚ ደግሞ ክላሷ ከፍ ያለ ከተማ ነች። የሚገርማችሁ እዚህ 14 ዓመት ኒንግቦ ኖረዋልና ቻይንኛ ሲያቀላጥ ሰምታችሁት ከሆነ ከቻይና ጋር በቃ ፍቅር ነው በጣም ቀመሰው ነው የሚያውቀው ስራዎችን ምናምን ብዙ ስራዎች እዚህ ስለሚሰራ በቃ ፋሚሊ ምናምን እዚሁ ስለመሰረተ ኒንግቦን

ኤክስፖርት ላይ ነው። መኪና ኤክስፖርት ከቻይና ከተጀመረ ጀምሮ ነው። ከዛ በፊትም ስፔሮች ምናምን ልክ ነበረ። ብዙ ሀገር ነው ኢትዮጵያ ብቻ ሳይሆን ራሽያ፣ ኡዝቤኪስታን፣ አልጄሪያ፣ ጆርዳን፣ ሳውዝ አሜሪካ ወደ ፓራጓይ ና ማለት ነው። ቻይና ስትኖር ኢንተርናሽናል ትሬድ ዞን ላይ ስለሆነ የምትኖረው አንድ ሀገር ብቻ ፎከስ አድርጋ ትኖረው። በጣም አሪፍ ትልቅ ፖርት አለ። ስለዚህ አብዛኛውን መኪና ከሚንጎ ኤክስፖርት ዛሬ ከተማውን ብቻ ሳይሆን ውድድር አለበት። እስኪ አሁን ደግሞ ቢሮ እንሄድና የተወዳደረባቸውን እናያለን። ከዛ ደግሞ ቀጥታ ወደ አሬና እንትኖ ተአምር የምታሳይን ሲነሳ ድምፅ ስሙልኝ በፊት የነበረውን የቤንደብሊው ካፕ ነው፣ ማመ ሞዴል በዚችው መኪና ነው። በዚህኛው ማለት ስንተኛ? አንደኛ። አሁን ቤንዚን እንድትቀዳና እዚች ጋር ፕሌን ቤንዚን ነው የምንጠቀመው። ፕሌን ቤንዚን መሀል ቻይና ላይ ይቀዳል። ለምን? ስፖርት ካሮች ስላሉ ነው። ከፕሌን ቤንዚን ውጭ እንትን አይሉም አይወስዱ ያንን ይወስዳሉ። ግን ለመኪና ጥሩ አይደለም። አረ እባክህ፣ ለእንደዚህ አሁን ሃይ ፐርፎርማንስ ለሆኑ መኪኖች አይመረጥም። ኢትዮጵያ ላይም ድሮ አስታውሳለሁ የሚወዳደሩ ሰዎች አዴቲቭ ይጨምሩ ነበረ። ጆባ ዮነባ ጥራቱ 98 የሆነ ትራክ ላይ ደግሞ ያለው መቶ ሁለትና ነው መቶ እና መቶ ሁለት ነው ያለው ሚሃ

ሬቱ በጣም ሀይ ነው። ለምሳሌ ፊሉ ተቀጣጥሎ ሊደርስ የነኛ 95 እና 92 ዎቹ ኖርማል ቤዚክ እንትኖች ናቸው፣ ፔትሮሎች ናቸው። ሊንክ የእኛ ሀገር እንዳሉት ግን የእኛ ሀገርም ትንሽ ሌቭሉ ትንሽ ይወርዳል። በዛ የተነሳ ብዙ መኪኖች ይበላሽባቸዋል። ኢትዮጵያ ላይ በተለይ ሌተስት መኪኖች ሽታው ራሱ ይለያል እኮ በቃ አዲስ አበባ

ሳችን ለየት የሚያደርገው ሊፍታችን በፌስ ሪኮግኒሽን ነው የሚሰራው። እዚህ ጋር ፊትን ስታሳይ እንደ ጂም ማለት ነው፣ የት ፍሎር እንደምትሄድ የትኛውን ኦልሬዲ ው እዚህ ጋር ቁመቱን ይለኛል። አይ ሚገርም ሚገርም ነው። ኦፊስ አለን የምትሉ እያያችሁ ድጋሚ ደግሞ ማክሲመም አይጨማቀው ስምንት አስር ሰው ነው። ተደራርበን ነው መሰለኝ አስር ከበቃ እዚህ ሀገር ብያቸው የለም ምን ያህል ማንም ምንም እንደማያነሳ የምታውቁት ይህን ያክል ብር እንደዚህ አንጠልጥለታል። ያ በጣም መመሰጫ የክፍል ነው። ሲሙሌተር ነው። ትክክለኛ ስለሞት 98 ፐርሰንት አኪሬት የሆነ እንኳን በሞሽን እችን እችን ባይሆን ሞክር ከነሞሽኗ ማለት ነው። አሁን እዚህ ኖርማል ስለሆነ ለእነሱ ኖርማል፣ እኔ ፌስ ሬኮግኒሽኑ ምናምን ችግር የለውም ጂም ምናምንም አለ፣ ግን ፌታችሁን አውቀ የትኛው ልትሄዱ እንዳሰባችሁ ሌላ ፍሎር ላይ መሄድ ከፈለግን ታስመዘግባላችሁ መሰለኝ አሁን አ ኖርማል ፊታችሁ ከሆነ ዘጠኝ ከሰባት እያላችሁ ነው አልገባኝም። አሁን ቀጥታ ፊቱን ሲያሳይ አስር ፍሎር ነው እሱ አምስት ያ ሜድ አስረኛ ፍሎር ላይ ፊት ተመዝግቧል። ዘጠኝ ስምንት መውረድ ብትፈልግ ጋር ጣልቃ ትግባ ነው አሁን ስድስት የሆነ ጉዳይ ቢኖረስ ያው እባክህ ሎቢዎች ነው የሚከፍቱልህ። ይሄ የሚያሳየው እኮ ማንም የማንም ስራ ላይ ጣልቃ እንደማይቀር በጣም አሁን እዛ ፉቲያ ማርኬት ሄደን የሆነ ዕቃ ፈልገን አንድ ሱቅ ስናሳያቸው አጠገባቸው እንኳን ቢሆን የምር አያውቁትም። አይ አናውቅም፣ የት ማግኘት እችላለሁ ብሎ ኬትም ምናምን ቆፋፎ ምናምን የሆነ ነገር አዲስ አበባ ማለት መለስ በሚለው ነው ቲክቶክ ላይ ያየው ማለት ነው። አንዷ የሆነ ቻይና አብራኝ ፎቶ ተነስታ ነበር የሆነ ቦታ ለስራ ሂጄ እና ከዛ ኮሜንት ላይ ታጋርቦኝ ነው ፖስት አደረገች እና ኮሜንት ላይ በአማርኛ የምን ቢልጥ ነው። ሶስት ልጅ አለው በዛ ላይ የቴሌብር ብድር አለበት እንዳትታል። ሴፕቶኒክስ ማርሽ ይባላል። ከብል አሁን ለምሳሌ ይሄድን ማርሽ መቀየር ከፈለግን አሁን ቀየርን። እዚህ ጋ ማርሹ ግሩን ነግራል። ሶስተኛ ጌባን ያለው እስከ ስምንት ድረስ ነው ሚሩ። ቶፕ ስፒዱ እዚህ ጋር እንደምታየው ሶስት መቶ ሰላሳ ኪሎ ሜትር ልክ ሚኖረ ፉሊ ፎክስ ማለት ቦታው ላይ ይገባል። አሁን ቦታ ላይ ማለት ማን የአውሮፕላን ነዳጅ አየን። ሊፍት በፌስ የሚሰራ ሊፍት አየን። ሶስት በሶስት መቶ ኪሎ ሜተር ሲነዳ ማየትበትግይራ መግባ ይችላ። እንዴት ነው ይገባለት? እንደሚመልሱ ላይፍ እንደሆነ ይገባለት አልኩት። አይ ያረገባል። ሄልሜት ትፈልጋለህ፣ ያለ ሄልሜት አይቻልም። ማለት ድሪፍት እኔ ኤክስፔሪንስ አድርጌው አላውቅም። ስለዚህ ሌላ አዲስ ኤክስፔሪንስ ተጨምሯል።

ስለዚህ ይሄንን ይዘው ከዛ የሚለው ማለት ነው። ሩቅ ሜዳ ይጠበቅባችሁም እዚሁ የራሳችሁ ማደያ አዘጋጅቷል። ይህ ሰው ተቀምጦ ውድድሩን የሚያይበት ነው እና ዛሬ ብቸኛው ተመልካች ነ እያፈላለገ ነው። አንድ በአንድ እንደመሳያቸው አንድ በአንድ እየሄዱ ነው ጀምሯል። ሽፉት ፍጥነቱ ነ እንኳን መኪና ውስጥ ሆናችሁ ማለት ነው ውጭ ሆናችሁ ሲያልፍ ራሱ በጣም ነው የሚያስደነግጠው። ድምፁ፣ ፍጥነቱ እንዲሁ ሰታየ ልብ ነው የሚለው። ውስጥ ሆናችሁ ደግሞ አስቡት።

የመኪና የመንዳት አምሮቴ ራሱ አሁን ከዚህ በኋላ አፈጠምራል እ እየነዳን ነበር እንዴ? ማሜ ላስታውቅብህ

አንተ ገና ሉት የሰራን ይስተሻው በለው። በጣም ከባድ ድሪፍት፣ በጣም ከባድ ማለት። አሁን በደንብ በልቼ ቢሆን ኖሮ ምናምን ቱከት ይወጣል። ራሴንም አመመኝ፣ ወዴንም አቅለሸለሸኝ። ቱከት ውስጡ እንደተረዳው ድሪፍት ማለት ነው። ለምሳሌ ወደ ቀኝ በደንብ አድርጎ ሲያዞሩ ከዛ መልሶ ወደ ግራ ካልመለሰው በዛው በቀኝ በኩል ዝም ብሎ ካሽከረከረው መኪናው ብድግ ብሎ የመገልበጥ ፕሮባቢሊቲ በጣም ከፍተኛ ያስታውቃል። ወደዚህ በጣም ታዘነብሎና ከዛ ደግሞ የመልሰውና ወደዚህ ያደረጓቸዋል። ለዛ ነው ዋጅ ወይ እኔ መስሎኝ የነበረው አንዱ ለድሪፍት ምናምን አድርገን የምንመለስ ነበር። ግን ቢያንስ ይሄ መወዳደሪያ ቦታውን አራት የምናምን ስንዞረው በየመታጠፊያው ቢያንስ አምስት አምስት ድሪፍት አድርገናል፣ ተደምሮ ከአስር በላይ ድሪፍት አድርገናል። እና ይሄ ኧረ አይመጣውም አይመጣውም።